በምጥ በህመም በሞት የነበረውን እንግልት ዛሬ ከምንም በላይ እኔ እልልታም ያንሰዋል። ሌላ መመስገኛ ለዛሬ ቀን በጣም እኔ እኔ በእውነት እግዚአብሔር እኔ ይህን መንግስት በእውነት እኔ ይህን ሁኔታ ይህን ምቹ ሁኔታ የፈጠረልንን መንግስት በጣም አድርገን ነው የምናመሰግነው። እንደ ማረቆ ብሄረሰብ ልዩ የደስታ ቀን ነው ለእኛ። ይህ ያለፉትን ረጅም ዓመታት በአቅራቢያቸው የጤና ተቋም ባለመኖሩ ሊደርስ የነበረውን እንግልት ሊያስቀር የሚያስችል ሆስፒታል በከተማቸው መገንባት መጀመሩ የፈጠረባቸው ስሜት ነው። በማዕከላዊ ኢትዮጵያ ክልል ማረቆ ልዩ ወረዳ ቆሼ ከተማ ላይ 700 ሚሊዮን ብር ወጪ የተያዘለት የገራድ ቢመዶ አጠቃላይ ሆስፒታል የግንባታ ማስጀመሪያ መርሃ ግብር ርዕሰ መስተዳድር ዶክተር እንዳሻው ጣሰው በተገኙበት ተካሂዷል። ርዕሰ መስተዳድሩ በንግግራቸው ወቅት እንዳሉት ለዚህ ሆስፒታል ግንባታ ስኬት ባ አካባቢው ተከስቶ የነበረውን ግጭት በማስቆሙ ረገድ የጋራድ አባቶች ሚና ጎልህ ነበርም ብለዋል። የማረቆ ህዝብ፣ የማረቆ ወጣት፣ የማረቆ ሽማግሌ በመጣሁበት ጊዜ ሁላ ለሚያደርግልኝ ክብር ባለፈው ወደ ኔጋ መጥቶ እነ ጋራድ ጣሚሶ ጣሚሶ እና የሳቸው ቡድኖች ሽማግሌዎች ኔጋ መጥተው ረጅም ሰዓት ተወያይተን የአካባቢው ችግር መፈታት አለበት ብዬ ተነጋግረን ተመልሰው እዚህ አካባቢ የሰሩት ስራ ዛሬ ለምናየው እንደዚህ ሰፊ ህዝብ ወጥቶ ለመገናኘት አብቅቶናልና ለሀገር ሽማግሌዎችም በዚሁ አጋጣሚ ምስጋና እንድታቀርቡልኝ እፈልጋለሁ። ጋራድ ወደኛ ሲመጡ በነበረው አጠቃላይ ችግር ከወጣቶች ከሽማግሌዎች ከከተማው አስተዳደር ጋር ተባብረን እንሰራለን አሉኝ። ተመልሰው መጥተውም እንደዛ አድርገዋልና እነዚህ ሀገር ሽማግሌዎች ክብር ይገባቸዋልና ክብር ስጡልኝ። በ2016 ዓ ም የመሰረተ ድንጋይ የተቀመጠለትና በወቅቱ በሰላም እጦት ምክንያት ግንባታው የተጓተተው የገራድ አጠቃላይ ሆስፒታል አሁን ላይ ባለው ምቹ ሁኔታ በአጭር ጊዜ ውስጥ በማጠናቀቁ ሂደት የክልሉ መንግስት ድጋፍ ተጠናክሮ እንደሚቀጥልም ርዕሰ መስተዳድሩ አረጋግጠዋል። ምንም እንኳን በልዩ ወረዳው አቅም የሚሰራ ቢሆንም ሁላችንም የየራሳችን አስተዋጽኦ እናደርጋለን። በተለይም በተለይም የምስራቅ ጉራጌ ዞን አስተዳዳሪ እዚህ ያሉ ይሄ ሆስፒታል ተሰርቶ እስከሚያልቅ ድረስ ከነ አቶ ጀማል ጋር ሆነው ሆስፒታሉ የጋራቸው ነውና በገንዘብም በእውቀትም አስፈላጊውን እርዳታ ያረጋሉ። የማዕከላዊ ኢትዮጵያ መንግስትም፣ ሁኔታዎች በፈቀዱት መጠን ይሄ ሆስፒታል ተጀምሮ እስከሚያልቅ ድረስ ከመንግስት በጀትም ይሁን ሌሎች ልዩ ልዩ በጀቶች በማፈላለግ ሆስፒታሉ በአጭር ጊዜ ተሰርቶ አገልግሎት እንዲሰጥና ለህዝቡ ተጠቃሚነት እንዲውል የበኩላችንን አስተዋጽኦ እናደርጋለን። በህዝቦች መካከል ጥላቻን የሚዘራ ኃይላትን በጋራ መከላከል ይገባል ያሉት ርዕሰ መስተዳድሩም ሰላምን ዘላቂ ለማድረግ የክልሉ መንግስት ቁርጠኛ ስለመሆኑም አመላክቷል። እናንተ በኩል የምፈልገው በአካባቢው የተጀመረው ሰላም ተጠናክሮ እንዲቀጥል ነው። በአካባቢው የተጀመረው ልማት ተጠናክሮ እንዲቀጥል ነው። ይሄ አካባቢ ከዚህ በፊትም ነግሬያቸዋለሁ። የልማት ኩሪደር እንዲሆን እንፈልጋለን። ክፍተት ለሚሰጡ ሰዎች፣ ህዝብን ከህዝብ ለሚያቃርኑ ሰዎች፣ እንደዚህ ተደርገሃል ብለው የኋላ በደል እያነሱ ህዝቡን በህዝቡ ከሚያስነሱ ሰዎች አደብ እንዲገዙ በየቦታቸው ምከሯቸው። ከዚህም ከዛም ሁለቱም አደብ እንዲገዙ ነው፣ ከዚህም ከዛም ከሁለቱም ጋር። ስለዚህ በዚህ መንገድ እንድታግዙን ፈልጋለሁ። የማረቆ ህዝብ የጀመራችሁት የልማት ስራ የጀመራችሁት የአንድነት ስራ የጀመራችሁት የመከባበር አካባቢያችሁን የማሳደግ ስራ እንደ ጎርፍ እንዲፈስላችሁ እመኛለሁ። ፍቅራችሁ፣ አንድነታችሁ፣ ከሌላ ጋር አብሮ የመስራት ልምዳችሁ በቅርብ ጊዜ ለሌላ አካል የምታካፍሉበት ጊዜ ሩቅ አይሆንም። በእኛ በኩል የምናደርግላችሁ እገዛ ተጠናክሮ ይቀጥላል። በእውነት በርቱ ጠንክሩ። ሰላም ሁኑ። የገራድ ቢመዶ አጠቃላይ ሆስፒታል ግንባታ ፕሮጀክት ጽህፈት ቤት ማኔጂንግ ዳይሬክተር ዶክተር በረከት ጡሚሶ ፕሮጀክቱን በተያዘለት ጊዜ አጠናቆ ለአገልግሎት ክፍት ለማድረግ እንደሚሰራም ተናግረዋል። ፕሮጀክቱ የሚፈጀው ጊዜ አጠቃላይ እስከ አምስት ዓመት ነው። ሁለት ፌዞች አሉት። የመጀመሪያው ፌዝ በሁለት ዓመት የሚያልቅ ነው። አጠቃላይ ኮስቱ ወደ 700 ሚሊዮን የሚፈጅ ዋጋ ያለው ማለት ነው። ርዕሰ መስተዳድር ዶክተር እንዳሻው ጣሰው በክልሉ ሰላምና ልማትን ለማረጋገጥ ባደረጉት አስተዋጽኦ በማረቆ ህዝብ የጀግንነት መለያ የሆነ ሽልማትም ተበርክቶላቸዋል። ለደቡብ ቲቪ ምህረተአብ እስራኤል ከቆሼም